ሰላም ሰላም፣ እንኳን ወደዚ ቻናል በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት የእንግሊዝኛ ትምህርት ለጀማሪዎች ክፍል አስራ ሁለት ነው። እዚህ ጋር ርዕሱን እንደምታዩት ፕሪፖዚሽን ይላል፣ የዛሬው ትምህርታችን ርዕስ ማለት ነው። ምን ማለት እንደሆነ አሁን አልነግራችሁም ጓደኞች፣ ኦኬ። መጨረሻ ላይ ትምህርቱን ከተማራችሁ በኋላ ከጨረስን በኋላ ኮመንት ላይ ምን እንደተረዳችሁ፣ ፕሪፖዚሽንስ ማለት ምን ማለት እንደሆነ ወይ በአማርኛ ወይ በእንግሊዝኛ ትጽፉልኝ ያላችሁ ምን ያህል እንደተረዳችሁ ማወቅ ስለምፈልግ ማለት ነው። ዛሬ ፕሪፖዚሽንስ ቃላትን ከአረፍተ ነገር ጋር እያደረግ እንደተለመደው እንማራለን። መልካም ትምህርት። ወደ ትምህርቱ ከመሄዴ በፊት አንድ ነገር ማስታወቂያ መናገር ፈልጋለሁ ጓደኞቼ። የዩቲዩብ ቻናል ስሜን ልቀይር አስብ ያለሁ፣ ፍሬ ቲዩብ ብዬ ልቀይረው አስብ ያለሁ ምክንያቱም ፍሬዬ ሀበሻ የሚለው ስም ብዙ ሰዎች ፈልገን አጣ ነው፣ ትምህርት መከታተል ፈልገን፣ ነገር ግን ሰርች ስናደረግ ልናገኘው አልቻልንም የሚሉኝ ብዙ ሰዎች ስለበዙ ያው ሰብስክራይብ ያላረጉ ሰዎች ማለት ነው። ነገር ግን ትምህርቱ መከታተል የሚፈልጉ እና አጠር ያለች ለሁሉም ሰው ቀለል ብሎ መፈለግ በሚቻልበት መንገድ ማለት ነው ፍሬ ቲዩብ ብዬ ልቀይረ ነው። ከጥቂት ቀን በኋላ እንድታቆት ብዬ ነው። ጓደኞቼ ማናት ፍሬ ቲዩብ እንዳትሉ ፍሬዬ ሀበሻ የሚለው ወደ ፍሬ ቲዩብ ልቀይረው ነው። አመሰግናለሁ። አሁን ቀጥታ ወደ ትምህርቱ እንገባለን። ኦኬ፣ የዛሬ የመጀመሪያው ፕሪፖዚሽን ቃል የምንማረው አንቲል አንቲል። ኦኬ፣ አንቲል ማለት እስከ ማለት ነው ይላል። በአረፍተ ነገር እንየው። እስከ ብዬ ብትሆን ብዙም ትርጉም ላይሰጣችሁ ስለሚችል ማለት ነው። እሺ

እዚህ ጋር ጋር ፓርኩ ጋር እንገናኝ አት እንደማለት ነው። ሌላኛው አት ላይ ኤግዛምፕል እኔ አይ ዊል ሚት ዩ አት ሲክስ ኦክሎክ አይ ዊል ሚት ዩ አት ሲክስ ኦክሎክ ስድስት ሰዓት ላይ ላይ ማለት ነው አት በዚህ ኤግዛምፕል ስድስት ሰዓት ላይ ሚት አደረግሻለሁ፣ አገኝሻለሁ። ኦክሎክ ማለት ሰዓት ማለት ነው ሲክስ ኦክሎክ ስድስት ሰዓት ሰቨን ኦክሎክ ሰባት ሰዓት ኦክሎክ ማለት ስድስት ይቅርታ ሰዓት ማለት ነው እሺ ኔክስት ሲንስ ሌላኛው ፕሪፖዚሽን ቃላችን ሲንስ ሲንስ ማለት ጀምሮ ማለት ነው ኤግዛምፕል ዊክ ከባለፈው ሳምንት ጀምሮ አላየኋትም። ጀምሮ ስለዚህ የመጨረሻ ጊዜ ያያት ባለፈው ሳምንት ነበር ማለት ነው። ከዛ ጊዜ ጀምሮ አላየኋትም ሲንስ ላስት

ኢዝ ዝህ ብላችሁ አምሮብ ይቅርታ አቃላችሁ ኤኒዌይ፣ ስጽፍ ኢስ ብዬ ነው የጻፍኩት። ይቅርታ። ሶ ዘ ካር ኢዝ ሙቪንግ ትወርድስ አስ፣ መኪናው ወደኛ ወደኛ አቅጣጫ እየመጣ ነው። ሙቪ እያደረገ ነው ወደኛ። ትወርድ አስ፣ ወደኛ ወደኛ አቅጣጫ ለማለት ነው። ወደ ለአቅጣጫ ሲሆን ማለት ነው። ኤክሴፕት በስተቀር። ኤክዛምፕል፣ ሾፕ ኢዝ ኦፕን ኤቭሪ ዴይ ኤክሴፕት ሳንዴይ። ሾፕ ኢዝ አሁንም ኢዝ ነው ያልኩት በጣም ይቅርታ አድርጉልኝ። ኢዝ ብላችሁ አንብቡት። ኢዝን መቼም ሁላችሁም ታውቁታላችሁ። እዚህ ጋር የተጻፈው አማርኛ ኢዝ የሚለውን

ኦኬ ሶ ማይሳን ዋስ ሃይዲንግ ቢሃይንድ ዶር። ዶር ያው በር ነው ታውቃላችሁ። ለጀዬ ከበሩ ኋላ ተደብቆ ነበር። ቢሃይንድ ኋላ ማለት ነው። ኔክስት ዊዝን። ዊዝን ውስጥ ውስጥ ማለት ነው። ኤግዛምፕል ውስጥ ያው ብዙ አይነት ውስጥ አለ። ለዚህኛው ኤግዛምፕል ዊዝን የምንጠቀመው ለዚህ አይነት ኤግዛምፕል ነው። ለምሳሌ አይ ዊል ቢ ባክ ዊዘን ፋ ሚኒትስ አይ ዊል ቢ ባክ ዊዘን ፋ ሚኒትስ። አው ቢ ባክ ማለት እመለሳለሁ ማለት ነው። ዊዘን ውስጥ፣ ፋ ሚኒት በአምስት ደቂቃ ውስጥ እመለሳለሁ። አው ቢ ባክ ዊዘን ፋ በአምስት ደቂቃ ውስጥ እመለሳለሁ። ኔክስት፣ ባይ ባይ። ቻው የሚለው ባይ ሳይሆን ባይ ቢ ዋይ ቻው የሚለው ቢ ዋይ ኢ ነው አይደለ? ጉድባይ ስንጽፍ ይሄኛው ባይ ቢ ዋይ ማለት በ ማለት ነው። ኤግዛምፖል አይ ጎ ቱ ወርክ ባይ ባስ ኤቭሪ ዴይ አይ ጎ ቱ ወርክ ባይ ባስ ኤቭሪዴይ አይ ጎ ቱ ወርክ ማለት ስራ እሄዳለው። ባይ ባስ ባይ ማለት በነው ብያቸው፣ አለ አደለ? በባስ ኤቭሪዴይ፣ በየቀኑ በየቀኑ ስራ የሚሄደው በባስ ነው። ኦኬ፣ አይ ጎ ቱ ወርክ ባይ ባስ ኤቭሪዴይ ኢዝ በየቀኑ። አይ ጎ ቱ ወርክ ባይ ባስ ኤቭሪዴይ፣ በባስ ነው የሚሄደው ነው

ጎንግ ቱ ሾፕ ዊዝ ማይ ፍሪንድ ከጓደኛዬ ጋር ማ ፍሪንድ ማለት ከጓደኛዬ ጋር። አሁን አያችሁት ወይስ እንዴት እንደምንጠቀምበት። ከጓደኛዬ ጋር ወደ ሾፑ እኛ ሄድኩ ነው። አም ጎይንግ ቱ እሄዳ አለው። ወደ ሱቁ እሄዳለሁ ከጓደኛዬ ጋር ከጋ የሚለው እንድታዩት እንደፈለግኩት እዚህ ጋ ዊዝ የሚለው ማለት ነው። እሺ በ የሚለው ሳ ዊዝ ሺ ኢዝ ኖት ሃፒ ዊዝ ኤግዛም ሪዛልት። ሺ ኢዝ ኖት ሃፒ ዊዝ ኤግዛም ሪዛልት። ሺ ኖት ሃፒ ማለት ደስተኛ አይደለችም። ዊዝ ኤግዛም ሪዛልት በ

ሌላኛው ፕሪፖዚሽን ቃላችን ምንድን ነው ኢንክሉዲንግ ኢንክሉዲንግ ማለት ጭምር ወይም ጨምሮ ማለት ነው በኤግዛምፕል እንየው ኢንክሉዲንግ ማይሰልፍ እኔን ጭምር ወይም እኔን ጨምሮ ዊ ዌር ሌት ፎ ዘ ሚቲንግ ዊ ዌር ሌት ማለት ዘግይተን ነበረ ለምኑ ለስብሰባው ፎ ዘ ሚቲንግ ለስብሰባው ዘጌተን ነበረ ንዲንግ ማሰፍ ር ር ሚንግ እኔም ጨምሮ ለስብሰባው ዘጌተን ነበር ይላል። የዛሬ ትምህርት ይሄን ይመስል ነበረ። ከወደዳችሁት አሳውቁኝ። የጠየኳችሁን ጥያቄም ኮመንት ላይ መልሱ። ከዛሬ ትምህርት ምን ተረዳችሁ? ፕፖሽን የምንላቸው ቃላት ናቸው? እስኪ በአንድ ሴንቴንስ? ኮመንቱ ላይ ጻፉልኝ። በሚቀጥለው ትምህርታችን እስከምንገናኝ መልካም ጊዜ። አመሰግናለሁ። ባይ